አሰላሙ አለይኩም ወራህመቱላሂ ወበረካትሁ። ውድና የተከበራችሁ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? እኔ ያለው በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዴት እንደተይዛችኋል? እንደተለመደው ላይክ ሸር እያረጋችሁ ለምታበረታቱኝ ምስጋና ከልብ ነው። አመሰግናለሁ ጀዛኩሙላህ ኸይር አንዳንድ ጊዜ ምናልባት ብዙ ሰዎች የሚያበረታቱት በተንጣለለ ቤት የተቀመጠን ወይንም ደግሞ በተንጣለለ ሀገር ያለን ብቻ ሁሉ ነገር የተመቻችለትን ሰዎች ያበረታታሉ። ግን እነዚያ ሰዎች ለእንደኛ አይነት ሰው ወይንም በተሰዶ ላለ ሰው በአረብ ሀገር በተለያየ ቦታ ያለን ሰው እነሱ ለእኛ ምንም አይነት ቦታ የላቸውም እንደውም የተለያየ ነገር ሲፈጠር እኛን ልክ ምንም እንደማናቅ በቃ ምንም እንዳልተማርን ምንም እንዳላወቅ አድርገው የሚያስቡን አሉ እና ምን ለማለት ፈልጌ ነው አንዳንድ መልካም ቅን ልብ ያላችሁ ሰዎች አላህ ይጨምርላችሁ ለማለት እፈልጋለሁ። እና ብዙ ጊዜ ደግሞ አንዳንድ ሰዎች የሆነ ማለት እኛ ሚዲያን፣ እኔ ለራሴ ሚዲያን የምፈልገው እንደኛ እንደ ማንኛውም ሰው ሀሳቤን በሀገርም ጉዳይ ይሆን በዲንም ጉዳይ ይሆን በማንኛውም ነገር ላይ እንደ ማንኛውም ሰው ሚዲያ ላይ ሀሳቤን እገልጣለሁ። የግድ አንድ ሰው ፕሮፌሰር መሆን ምናምን የተማረ ሰው ምናምን መሆን የለበትም እኮ ማንኛውም ሰው የራስ የሆነ እውቀት አለው የራስ የሆነ አመለካከት አለው የራስ የሆነ አስተሳሰብ አለው ለድኑም ለሀገሩም ለወገኑም ለህዝቡም ማለት ነው ብዙ ጊዜ ግን አንዳንድ ሰዎች ተምረው ተምረው ልክ እንዳልተማሩ መሀይምነት አዋቂነት ሳዋቂነት የሚያጠቃቸው አሉ የነዚን ሰዎች ግን እንትን በጣም ብዙ ተመልካች ብዙ እይታ ይኖራቸዋል ማለት ነው። በተለይ ሙስሊሙ ማህበረሰብ እኔ አንዳንድ ጊዜ በጣም ይገርመኛል። ለማንም መጠቀሚያ ነው የሚትሆኑት። በተለይ ለፖለቲከኞች፣ ለዘረኞች፣ ለተሳዳቢዎች ነው መጠቀሚያ የሚሆነው ማለት ነው እና አረብ ሀገር ላይ ያላችሁ እህቶች ወንድሞቼ ምንም ሚዲያ ላይ ውጡ ብዬ ለማበረታታት ሳይሆን ከወጣና ይቀር ለምን እኛ አስበሳችን አንጠቃቀምም? ለምን እህቶቻችን ወንድሞቻችን ሚዲያ ላይ ያሉ ዩቱባችንን ሰብስክራይብ አድርጉልን ይላሉ ብዙ ነገር ይላሉ ግን አይተን እንዳላየን እናልፈዋለን ማለት ነው የነዛን ግን አንድ አጅነቢ ሴት አቅፎ የመጣውን አንዲት ሀራሚ ሴት ይዞ የመጣውን ወይንም አንድ ተሳዳቢ ቢሆን ወይንም አንድ በቃ ብቻ የተለያየ ነገር የመጣው ይዞ የመጣውን ሰው እናበረታታለን፣ የገቢ ምንጭ እንሆነዋለን። በጣም ብዙ ነገር ሰፖርት እናደርገዋለን ማለት ነው። ግን አንድ ስደተኛ እህታችሁ ወንድማችሁ በቃ ለተጨማሪ ገቢ ከስራው ጎን በጎን ትንሽ ሳንቲም ባገኝ ወይንም ትንሽ ነገር ባገኝ ብለወጥ ምናምን ብሎ የሚሰራውን ሰው አይታችሁ እንዳላያችሁ ታልፋላችሁ ማለት ነው። ለምሳሌ እኔ ልንገራችሁ አርባ ምናምን ሺህ ሰብስክራይብ አለው። በተለያየ ጉዳይ ቻናሉ እይታ ደክሟል። እኔም ትቸውም ስለነበረ በአንዳንድ ነገሮች ምክንያት ብዙ እንትናለው እና ተመልካች በጣም ይቀንሳል ነገሩ። ዩቲዩብ እንዴት መሰራት እንዳለበት አውቅ ነበር፣ ግን እኔ ያንን ነገር ማለፍ አልፈለኩበትምና በመልካም ነገር ብንተባበር፣ በመልካም ነገር ብንተጋገዝ፣ በመልካም ነገር ብንተዳደግ ብዬ አስባለሁኝና ብዙ ጊዜ አንዳንድ ኮሜንታተሮችም አሉ ማለት የሆነ ሰው ስህተት ሲሰራ አውዝ ቢላ ምናምን ነገር በቃ አውዝ ቢላ ምሽጣኖሎጂ በቃ የሆነ ነገር ሰውየውን ወደ ያላስፈላጊ ነገር የሚወስዱ አሉ። ለምሳሌ ከትናንት ወዲያ አንድ ኮሜንት እያየው ነበረ። በጣም አሳዘንከኝ ምናምን ነገር የሚል ማለት ነው። እኔ በእርግጥ አሳዝናለሁ። በመልካምነት ካያችሁት ደግሞም ከኔ የበለጠ ብዙ የሚያሳዝኗሉ። አልሐምዱሊላ ሙሉ ጤና አለኝ። ሰርቼ እበላለሁ፣ እሰራለሁ፣ ብዙ ነገር ማድረግ እችላለሁ። እና እና መልካም ነገር እንማማርበት፣ መልካም ነገር ሸርብ እንድዳረግ በስደት ያለ ነው ብንተጋገዝ፣ ብንተባበር የሚል መልእክት አለኝ። ዛሬው በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካትሁ።